በአንድ ጎራ ቆመናል ብለው የተለያየ ሪዮታዊ ሰበዞችን የአመለካከት ሰበዞችን ይዘው ተሰናጥረው በሚጠሉት ብቻ ተገናኝተው የሚወዱት ላይ ግን እንዴት እንደሚደርሱም የሚወዱት ምን እንደሆነም የማይስማሙበት ሰሞኑን የተካሄደ እንትን ነበር። ጦርነት ይቁም ምናልባት በደርግ ዘመን ይሁን በኢህአዴግ አብዶ ዛሬ ላይ ለህይወት የበቃ እብድ እንኳን በጭራሽ አይቆም ሊል አይችልም። ሰላም ይምጣን እንደፈለግ ዘራፊም ሁን ለፍጠጥረ ግራህ ዳሪም ሁን በሁለቱም ያገኘ ሆን እንኳን ለማጣጣም ያ ሰላም ያስፈልጋል። ችግሩ በነዚህ ቅዱስ ጥሪዎች ውስጥ የተሸነቀረችው አንድ እንትን ነች አገዛዝ ይብቃ፣ ወዘተርፈ ምናምን ፖለቲካን የባህታውያን የቸርነት ጉዞ አድርጌ የማይ ንሆለል አይደለሁም። ባንተ መቃብር ላይ ሁሉንም ወይም ምንም የሚል እሳቢያዊ ቅኝትም ተጨባጭ ሙከራም ማቆም መተው መቻል አለብን። ጠቅላይ ሚኒስትሩ ደጋግሞ የሚያነሱት የትርክት ትርክታችን መለወጥ አለበት ብሔራዊ መግባባት የሚለው ነገር ከሳቸው ስለመጣ ምንም ነገር ውግስ ኮማሪዎስ ነው ብትል፣ ቅድም የዘረዘርኩልህን የኢትዮጵያን ልሂቃን እንድ የሰፊው ማህበረሰብን እውነት አካየህ ልትገዛው የሚገባ ብቻ አይደለም የዛ ታሪክ ተቋዳሽ ሆነ ብትሰራለት እና ብትቆምለት የማታፍርበት ብቻ ሳይሆን ፍሬ አፍሬ አካሄድ ነው የሚሆነው።